ምንም ጨምረው መቀንሰው ነገር የለም እሱ ኦልሬዲ የለየለት ጌታ አሁን ተጠብስቆ 130 ሚሊዮን ኢትዮጵያዊ ጂጂ ከዛሬ ጀምሮ ኢየሱስ ጌታ አይደለም ቢል ጌትነቱ ቅንጣታ ላይ ቀነስም ቅንጣታ ላይ ጨምሮ እሱ ለዘላለም ማንም በማይቀርብ ብርሃን ውስጥ ከአባቱ ጋር ለብቻው ይኖር የነበረ ያለን ነው ኢየሱስ ማንም በምድር ታሪክ ውስጥ የሃይማኖት መሪዎች ውስጥ እኔ እኔ ብለው አውጥቷል እዛ ብቻ ነው ምሳሌ ሙሴን ሂድና ለፈርዖን ለግብጽ ፈርዖን ህዝቤን ልቀቅ ያገለግለኝ ዘንድ። በጣም ጥቅስ ያገለግለኝ ዘንድ ህዝቤን ልቀቅ ብለዋል እግዚአብሔር አለ። ከዛ ሙሴ ዝም ብሎ ማን ነው የላከ ካሉኝ፣ ያዌ ነው በላቸው። ያዌ ማን ያለና የነበረ እኔ ነኝ። ወደዚህም ወደዛም እግዚአብሔር ነው። ማንም እንደዚህ ተብሎ የሚጠራ የለም። በአዲስ ኪዳን ኢየሱስ ይህንኑ ደግሮታል ካብራ በፊት ነበርኩ አላቸው ከአብርሃም በፊት ነበሩ ሲላቸው፣ እንደውም አብርሃም ቀኔን ላይ ናፈቀ ሲል፣ እኛ የአብርሃም ዘር ነን ሲሉ፣ እናንተ የአብርሃም ዘር አደላችሁ፣ ከአባታችሁ ከዲያብሎስ ናት። ምክንያቱም ከአብርሃም ዘር ብትሆኑ እኔም ትቀበሉ ነበር፣ የላከኝም ትቀበሉ ነበር። አብርሃም ቀኔን ላይ ናፈቃ፣ እናንተ ግን አለ ኢየሱስ፣ ከዲያብሎስ ናቸው። ኢየሱስ ጌታ ነው። እኔ ከባድ እሳት ላይ ነው የመጣሽው፣ የሆነ ነገር እየነገርኳቸው ነበር። ስሚ ኢየሱስን ዝም ብዬ፣ ኢየሱስ ደስ ይላል፣ በጣም ደስ ይላል። ለመሰለሽ ዓለም ምን ያህል ጨካኝ መሆኗ የምታውቂው፣ ኢየሱስን የመሰለ ጄኒውን፣ ኢየሱስን የመሰለ ሃምብል፣ ኢየሱስን የመሰለ ድሃ ደጎች ጋር የሚቆም ሰው የናቃቸውን ማህበረሰብ ያገለላቸውን ጸሐፍትና ፈሪሳውያን የተጸየፏቸው ሰዎች ጋር የዋለው ጽድቁን ሰጥቶ ኃጢአታቸውን ተቀብሎ የሞተ ኢየሱስ አንቺ ኢየሱስ ጋር ምን ይዘን ነው የመጣችሁት እናንተ፣ ኢትዮጵያ ውስጥ ያላችሁ ክርስቲያኖች? ምንም ኃጢአት ብቻ ነው ይዘን የመጣ ነው ባይዘቡ እስካትና እኔ ኢየሱስ ጋር ነው ኃጢአት ይዘን ነው። ኢየሱስ ኃጢአታችንን ተቀበለና መስቀል ላይ ወጣ። ከዛ የእርሱ ጽድቅ ሰጠንና ጻድቅ ሆነን በሱ ስራ ተቆጠረልን እንጂ እኔ አብ እንዲያይን አባን ከና ለመዳን ያወጣው ምንም ነገር አላረኩም። እግዚአብሔር በሚያውቅ ኢየሱስ ራሱ ነው ስራ ዘርፎ እና ለምዶ ብታብደው እንደዚህ ነው ገርሞኝ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 በሰላም ወተን የገባ ነው ፐርፌክት ስለሆነ አይደለም። እግዚአብሔር ቸር ስለሆነ፣ እግዚአብሔር ደግ ስለሆነ፣ እግዚአብሔር ማሪ ስለሆነ እግዚአብሔር ዝም ብሎ አይደለም የወደደን። በጣም መውደዱን የገለጠው አንድ ልጅ ነበረው ኖ አንድ ልጅ ያልኩኝ አንድያ ልጅ ነበረው። እንደሁም አብርሃም ነው አንድ ልጅ ያለው ሌላ ወልዷል፣ ከአጋርም ከሌላ ቦታ ወልዷል። ባይዘ እኛ አንድ ልጅ አለን ነው የምንለው። እግዚአብሔር አንድያ ምትክ የለውም። ምትክ የሌለውን አንድ ልጁም ከጉያው ላክ ማንን ሊያድን፣ እኔን እንዳልክ የሚባል ጸዳያ ላይ አቀተኛ ግብር ከፋ ኃጢአተኛ ነበርኩ። ጌታ ይባርከኝ። በእውነት ግብር ከፍ ለኃጢአቴ የሆነ ክፍል እስካት የሚባል ጂጂን ለማዳን ዘጠኝ ቢሊዮን ህዝብ ለማዳን አንፈልግም አሉት እኮ። እንዴ ጂጂ፣ ኢየሱስ እኮ አስራአንድ አድናቂ ነበሩ። ማንም አይፈልገውም ነበርኩ። አስራ አንድ ሰው ብቻ ነው ኢየሱስን የተከተለው። አስራ አንዱስ ፋይናል ይጠፉ። እሱን ለምንድን ነው ዓለም ያላሸበሸበችው ለኢየሱስ? ከዓለም ጋር ተቃራኒ ነው። ለዓለም እሱ ጀርባውን ሰጥተው ነው የመጣው አየሽ፣ መስቀል አሸከሙት። ይህን የመሰለ ጄኒን ሰው ማንም አልተቀበለውም። ማንም መጽሐፍ ሲናገር እናየውም ዘንድ ደምግባት የለውም ማለት ማለት መሰለች። ስለ መልክ አደለ የሚያወራው ሌላኛው ፓርቱ ወሬ ጀመረሽ አታስጨርሽም። አንፌ በርድ ነው ማለት አሁን ኢየሱስ ማለት ይሄ የተናቀ ሚል ቃል አለ ለኢየሱስ። አንቺ አሁን እኔ ጂጂ ሰከንድ ሊንቀሽ ብሞክር አማርኛ ትንሽ እንትብል ታታታ ከላይ ብሎ የምትዩ ኢየሱስን የተናቀ ይለዋል መጽሐፍ፣ ከሰውም የተጠላ ይለዋል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 በተለኝ የቲክቶከር አንድ ነገር ከሆነ ፊት ለፊት ቀች ምትሉ ለለለ ጌታ በጣም ነው ምትገርመኝ። የተቀዳችበት ምንጭ ሰው ይወዳል። የምሬ ነው። አሁን አንዳንድ ሰው ጂጂ፣ ለምንድን ነው እንዳልክ የሚሰድቡን መልሰህ ማትሰድበው? ስድብ አጥቼ? እኔ ሳወራ መላሴ ከጥርሴ ጋር አይጋጭም። አማርኛ አልፎርሽም። ያለማቋረጥ ነው የምትሳደበው። ስሳደብ፣ ለምንድን ነው አሁን ማትሳደበው ስል